ማህበራዊ ድረ ገጾች ላይ የሚመላለስ አንድ ቪዲዮ አይቼ ነበር። እዛ ቪዲዮ ላይ ድህነት አያጸድቅም የሚል ሀሳብ ወይም ይዘት ያለው መልእክት ሲያስተላልፉ ነበረ። በእርግጥ ምን ለማለት ፈልገው ነው? የኔታ ጥሩ ነው። በተለይ ድህነት አያጸድቅም የሚለውን ሀሳብ ብዙ ማህበረሰቡ ድሃ ስለሆነ ይፈራል። ከዚሁም ድሃ ሁኜ ከዛም ሳልጸድቅ ከቀረሁ የሚል ስጋት ሊያድርበት ይችላል። ዋናው አውዱ ነው። ድህነት የሚያጸድቃቸው አሉ፣ ድህነት የሚያስኮንናቸው ሰዎች አሉ። ተለይቶ ነው የሚታየው። ይሄ ያው የቲክቶክ ነገር ቆራርጦ ማቅረብ ስለሚሆን ነው እንጂ ወደኋላ ያለውን ነገር ብዙ ሰው አልሰማም ማለት ይቻላል። ሆኖም ግን በድህነት የሚጸድቁ አካላት አሉ፣ የሚኮንኑ አካላት አሉ። ተለይቶ ነው የሚታየው። ይሄ ይህ ማለትም ማለት ነው። ድህነት እንግዲህ መንፈሳዊም ስጋዊም ሊሆን ይችላል። በመንፈስ ድሃ መሆን ማለት እውቀት ማጣት ምግበር ማጣት፣ ፍቅር ማጣት፣ አንድነት ማጣት፣ ሰላም ማጣት፣ ደስታ ማጣት፣ እነዚህ በሙሉ ድህነት ተብሎ ሊጠሩ ይችላሉ። ይህ በውስጣዊ ባለን ህይወት ውስጥ የሚከሰት ድህነት ነው። ስለዚህ ሰው በውስጣዊ ስሜቱ መንፈሳዊ ግለትና ሙቀት እስከሌለው ድረስ ይህ ድህነት ነው። እንደዚህ አይነት አለ። ይሄ ድህነት ያው ፍጹሙ የኃጢአት ስሜት በማረከው ህሊና ውስጥ የሚነገር ነው። ሀጣን ማለት ነው በጥቅሉ ድሆች ማለት በዚህኛው መንፈሳዊ አውድ ስንተረጉመው? እኔ ያነሳሁት ግን ይሄ በስጋዊም በኩል በራሱ ድህነትን ነው። ይሄ በስጋዊ በኩል ያለው የድህነት መንገድም ደግሞ ራሱን ችሎ ሶስት አይነት ነው። ምንድነው እሱ? ወደው ፈቅደው የሚቀበሉት ድህነት አለ። ሀብትን ንቀው ጠልተው ገፍተው፣ ሀብት ገፍቷቸው ሳይሆን ሀብትን ገፍተው ድሃ የሚሆኑ ሰዎች አሉ። አለም ገፍቷቸው ሳይሆን አለምን ገፍተው ካለም የሚረቁ ሰዎች አሉ። ይሄ ድህነት በራሱ ሀብት ነው በራሱ ማለት ነው። ምክንያቱም ድሃ ለመሆን የሚያስብ ድህነትን እንደ ሀብት ለመቁጠር የሚያስችል ውሳጣዊ ፓወር አቅም ያላቸው ሰዎች ሀብታሞች ናቸው በራሳቸው። ዓለም በሚታይ ቁሳዊ ነገር ሳይሸነፉ የማይታየውን ዓለም በመናፈቅ ውሳጣዊ ደስታና ተድላን የሚኖሩ ሰዎች በዚህኛው ድህነት ምክንያት የሚጎዱ አይደሉም። ወደው ፈቅደው የሚቀበሉ ስለሆነ ይሄ የምናኔ ህይወት ነው። ይሄ ድህነት የሚያስኮንን የሚባል አይደለም። ሁለተኛው ሰው እየጣረ እየጋረ እየለፋ እየደከመ አግኝቶ ሀብታም ከመሆኑ ይልቅ ለፍቶ ሳያገኝ በመቅረቱ እግዚአብሔር የፈቀደለት ማግኘቱ እንደሚጎዳው ታውቆ አለማግኘቱ እንደሚጠቅመው የተሰጠው ቢኖር ይህም ድህነቱ አያጸድቅም። የሚችለውን ያክል ይለፋል፣ ሆኖም ግን ሊያጣው ይችላል። አንዳንድ ሰዎች በማግኘት ወደ እግዚአብሔር ይቀርባሉ፣ አንዳንድ ሰዎች ደግሞ በማጣት ወደ እግዚአብሔር ይቀርባሉ። ስለዚህ ማጣቱ ወደ እግዚአብሔር የሚያቀርበው ሆኖ ሲያገኝ ሊሰጠው ይችላል። ጤና ሁሉ ኃጢአት አይደለም፣ በሽታም ሁሉ ጽድቅ አይደለም። ድህነት ሁሉም ኃጢአት አይደለም፣ ድህነት ሁሉም ጽድቅ አይደለም። ስለዚህ እግዚአብሔር ሰውን ለማዳን እኛ ከምንወደው ነገር ሁሉ ሊጠብቅ ይችላል። ለምሳሌ አንድ ሰው ሀብት ቢወድ ከሀብት ተጠብቆ ሊጸድቅ የሚችል ሰው ይኖራል። እሱ በባህሪ እውቀቱ ባወቀው መሰረት እኛ ሀብት እንዲያገኝ ብንፈልግ እንኳ የማያገኝ ማለት ነው። ምክንያቱም ይህ የሆነው ለምንድን ነው? ውሳጣዊው ሕሊናውና ለእግዚአብሔር ያለው ፍቅሩ ከገንዘብ በላይ በሆነ መንገድ ሲተሳሰር እግዚአብሔር በዛ ድህነቱ በኩል የበለጠ ወደሱ እንደሚቀርበው ባወቀ ጊዜ ሊሰጠው ይችላል። ስለዚህ እግዚአብሔር ባወቀ፣ ይሄ በስንፍናው ምክንያትም አደለም፣ ምንም አደለም። እግዚአብሔር በፈቀደለትና መልካም ነው ብሎ ባሰበለት መንገድ እየኖረ ስለሆነ ሳያማረር እግዚአብሔርም ሳይወቅስ በጸጋ ቢቀበል የሚያስኮንን አይደለም። እዚህ ጋር ባለ ትዳር ድሃ አይጸድቅም የተባለችው ጉዳይ የምትነሳው ግን ከስንፍና የተነሳ ድህነት ነው። ብዙ ጊዜ አይምሮ በተሰለበበት ዘመን አጭር ቃላት የሚያስቱ ይመስላሉ። አይምሮ ሲሰፋ ነው አጠር ያለው ቃል አሳይቀር ብዙ ሀሳብን ያኛውም ሰው እንዲያውጣ ነጥን የሚያደርጉት አሁን የዚህ ዘመን አንዳንድ ጊዜ ብዙ ችግሮች እንደሚታዩ የሚያሳየው ጥቂቷ ነገር ሁሉ ጥያቄ ሆነ መነሳቷ ነው። ለምንድነው ጥያቄ ሆነ የምትነሳው ሲባል ወደኋላ ያለውን ሀሳብ አውድ ምን ሊሆን ይችላል ብሎ ከማሰብ መውጣቱ ነው። ይህን በሰፊ የተረዳ ደግሞ አለ። ልክ ነው ተኝተን የኖር ነው ብሎ የሚያስብ በጣም የነቃ ደግሞ ወጣት በስልክም በተለየ ነገርም እሰማለሁ ይሄ አያጸድቅም የሚባለው ሶስተኛው ድህነት ነው። እሱ ምንድን ነው? ሰውዬው በዚህ ዓለም የመኖር ፍላጎት አለው። በዚህ ዓለም የመኖር ፍላጎት ብቻ ሳይሆን ደግሞ በጋብቻ የመኖር ፍላጎትም አለው። በጋብቻ የመኖር ፍላጎት ብቻ ሳይሆን ልጅ የመውለድ ፍላጎትም አለው። ልጅ የመውለድ ፍላጎት ብቻ ሳይሆን ደግሞ በክርስትና የመኖር ፍላጎትም አለው። በጣም ጥሩ። ይሄን ሰው ነው አሁን የምናወራው። በዚህ ዓለም መኖር ፈልጓል፣ ጋብቻም መስርቷል፣ ልጅም ይወልዳል ቤተ ክርስቲያንም ይፈልጋል። ክርስትናን ሊኖርም ይፈልጋል። መሰራት አይወድም፣ ተኝቶ ያረፍዳል። ስራ ቢመጣ ያመልጥበታል። መነገድ አይወድም። ምንም አይነት ስራ የማይወድ ተጨማሪ ገቢ ለማግኘት እንኳን የሚያደርገው እንቅስቃሴ የሌለው ጊዜውን በከንቱ በወሬና ባሉ ባልታ የሚያሳልፍ ነገር ግን ድሃ ነኝ ብሎ የሚያማረው ይሄ ነው፣ ባለትዳር ሆኖ ድሃ የሚባለው። ታዲያ ይህ ሰው ምንን አጠፋ ታዲያ ቢባል አንደኛ የተሰጠውን ጊዜ በአግባ ለመጠቀሙ ያስጠይቃል አልሰራበትም ጊዜ የተሰጠን እንድንሰራ ነው ያሁን የምናወራበት እኮ ጊዜ እኮ ነው ስለዚህ ሰው ከጊዜ ውጭ መሆን አይችልም ከጊዜ ውጭ መሆን አይችልም ወሬውንም በጊዜ ነው ስራውንም በጊዜ ነው ሊሰራ የሚችለው ስለዚህ የሚሰራበትን ጊዜ የሚያወራ ሰው ደሃ ቢሆን ተጠያቂ ነው ታዲያ በጋብቻው ላይ ምን ይፈጠርበታል? ማስተዳደር አይችልም። ማስተዳደር ካልቻለ ጋብቻው ይፈታል፣ ትዳር ይፈታል። ትዳሩ ከተፈታ አይጸድቅም ነው። ስለዚህ ዳሞን ያስኮንናል ማለት ነው። ምክንያቱም ፍላጎቷ ካልተሟላላት እቺ ሚስት በሰቀቀን ነው የምትኖረው። እንደዛ ከሆነ ልትወጣ ትችላለች። በዚህ ብቻ ምክንያት ልትበደል ትችላለች። ስለዚህ ከመሆኑ የተነሳ መኮንኑ አይቀርም ነው። ከተፈታ፣ ሌላኛው በልጆቹም ላይ መሰረታዊ ፍላጎትን ያላሟላ ህይወትን ይኖራል። በዚህ ምክንያት ልጆቹ ቤተክርስቲያን መሄድ አይችሉም፣ የተለያየ ትምህርት መማር አይችሉም። በዚህ ምክንያት ልጆቹ አይምሮ ውስጥ ከባድ ፈተና አለ። ይህም በተመሳሳይ ልጆቹም በከንቱ ያስቀረ ህይወት ነው። ሌላኛው ክርስትናንም መኖር አይችልም ይህ ሰው። ክርስትና ምን አለ? አስራት ማውጣት አለ ስለዚህ ይሄ ሰው ባለመስራቱ ምክንያት አስራት ማውጣት አይችልም። አስራት ካላወጣ ደግሞ አይጸድቅም። አይ ያለችን ትንሿ እሷን አወጣለሁ ካለ ብዙ ጊዜውን ስላከሰረ ጥቂት ማውጣቱ በራሱ ያስኮንነዋል። ለምን በማጣት ሳይሆን ጥቂት እያወጣ ያለው ባለመስራት ነው። አማኝ ነኝ የሚለው ሰው ሲሰራ ገቢ ያገኛል። ገቢ ባገኘው ልክ ነው የሚከፍለው። ስለዚህ ቤተ ክርስቲያን ለአገልጋዮች ልሰጠው የሚገባውን በሙሉ አስቀርቷል። ሌላኛው ክርስቲያን ለመሆን ምጽዋት ያስፈልጋል። ምጽዋት ማለት ለተራው አይኑ የፈረጠ እጅግሩ የተቆረጠ ሰው አለ መስራት የማይችል የሱን እጅ የሚያይ ክርስቲያን ስለሆነ እሱ አሁን ሰጥቶኝ ሊፀድቅ የሚፈልግ ሰው አለ ብሎ የሚያስብ ይሄኛው ግን ሰርቶ ባለመመጽወቱ ተጠያቂ ይሆናል። ምክንያቱም እጅግሩ ከተቆረጠ አይኑ ከፈረጠ ሰው አልተሻለም። ስለዚህ መመጽወት ባለመቻሉ ተጠያቂ ይሆናል። መመጽወት ያልቻለው ግን የሌለው በመሆኑ ሳይሆን ያለው ለመሆን ባለመስራቱ ነው። የተሰጠውን መክሊት ካልፈጸመው ሰው ጋር ይገናኛል። ይሄ በማቴዎስ ወንጌል 25 ላይ ካለው ጋራ፣ አምስት ተሰቶት ያተረፋለ፣ ሁለት ተሰቶ ያተረፋለ፣ አንድ ተሰቶ ደግሞ ይቀበራል። የቀበረው ሲጠየቅ ያየነው እኮ በስንፍናው ነው እንጂ እኮ ሁለት ማድረግ ነበረበት። ሁለት አድርጎ አልተጠየቀም። ሁለት የተቀበለው ሁለት ቢያተርፍ ተመስግኗል። ይሄ የቀበረው ያላተረፈውን ግን እጅ ግሩን አስራችሁ ወደ ጥልቁ ወርውሩት ተብሏል። ይህ ማለት በስንፍናው ምክንያት ነው። ስለዚህ ድሃ ሆኖ ስለተገኘ ነው። ይሄ በምሳሌያዊ መንገዱ እንዳለ የተጠቀመውን እንኳ ብንወስድ አለመስራቱን ያስጠየቀው። ይህም ብቻ አይደለም። ማቴዎስ 25 ላይ እዛው አስር ደናግል ከሚባሉት አምስቱ ልባሞች፣ አምስቱ ሰነፎች ብሎ ይጠራል። ሰነፎች የተባሉት አለመስራታቸው ነው። አለመስራት ሲባል መንፈሳዊ ምግባር ነው አይደል? መንፈሳዊ ምግባር በራሱ በገንዘብ ይሰራል ነው። ለምሳሌ መንፈሳዊ ምግባር ለመስራት መመጽወት አለበት። ለመመጽወት ደግሞ ምን ማድረግ አለበት? መስራት አለበት። ካልሰራህ ምን ትመጸውታለህ? ካልመጸወትህ ደግሞ ሰነፍ ነህ ማለት ነው። ስለዚህ ሰነፎቹ ደግሞ ወደ ውጭ ቀሩ ነው የሚለው መጽሐፍ። ታዲያ አይጸድቅም የሚለው ጽንሰ ሐሳብ መጽሐፍ ቅዱሳዊ መሆኑን በዚህ እናረጋግጣለን። ታዲያ ከዚህ ጋር ተያይዙ ታዲያ ይሄኛው ሰነፉን እንዴት አይጸድቅም ተባለ ተብሎ ቢታሰብ መጽሐፍ ቅዱስ ሰነፍ ይጸድቃል የሚል የለም። በፍጹም ለሰነፎች ቦታ የሚሰጥ የመጽሐፍ ቅዱስ ክፍል የለም። አንድም ቦታ እንድንተጋ፣ እንድንነቃ፣ እንድንሰራ እንድንጠነክር የሚናገር እንጂ ሰነፍ እንድንሆን፣ ድሃ እንድንሆን፣ እንድናማረር የሚናገር መጽሐፍ ቅዱስ ሰነፍ ለመጽደቁ ምክንያት የሆነ ምንም ነገር የለም። ሰነፍ በወዳኛው ዓለም ብቻ በዚህ ዓለም ሳይቀር በመጽሐፍ ቅዱስ የተወገዘ ነው። በዚህ ዓለም ሁሉ እንኳን አይደለም፣ በወዳኛው ዓለም የወዳኛው ዓለም እኮ ከዚህ ዓለም የተሻለው ነው። ሐዋርያው ቅዱስ ጳውሎስ የሚገርም ቃል ይናገራል። በኤፌሶን መልእክቱ ምዕራፍ አራት ቁጥር 28 ላይ ምኑ ላይ ያስቀምጣል፣ የሰረቀ ከእንግዲህ ወዲህ አይስረቅ ይላል። ሰነፍ አሁን መስራት ካልቻለ ወደ መስረቅ ነው ሊሄድ የሚችለው። ስለዚህ የሰረቀ ደግሞ አይስረቅ አለ። ይህን ካለ በኋላ ግን በዚህ ፈንታ አለ፣ በዚህ ፈንታ ለሌሎ የሚያካፍለው ይኖረው ዘንድ በእጁ ስራ መልካሙን ለመስራት ይድከም ይለ ይድከም ነው የሚለው መልካም ለማድረግ ለሌላውም ለመትረፍ። በሌላ መልእክት ደግሞ በጣም በሚገርም ሐዋርያው እንዲህ በማለት ይናገራል ዘእይፈቅድ ት ቀን እይስሴሴ ሊሰራ የማይወድ ሰው አይብላ ይላል። አይብላ ማለት በዚህ ዓለም ካለው ምግብ ጭምር ተከልክሏል ማለት ነው። ስለዚህ ታዲያ ከዚህ ዓለም ምግብ ጥቂት ከሆነው ነገር የተከለከለ ሰው ትልቅ ወደሆነው መንግስት ማየት ይገባል ተብሎ የሚታሰብ ሰነፍ ሰው የለም። በዚህ ነው የምንረዳው እንጂ አንድን ሰው ለምሳሌ ኢዮብ ሀብታም ነበር አጣ። በማጣቱ ተጠያቂ አይደለም። አንድን ሰው ሰርቶ ቢያገኝ ቤቱ ቢቃጠልበት ተጠያቂ አይደለም። ንብረቱ ቢከስር ቢወድም ተጠያቂ አይደለም። ነገር ግን ባለመስራት ምክንያት ሰነፍ ሆኖ ድሃ የሆነ ሰው ነው አይጸድቅም የምንለው። ያለመድረግ ምክንያቶቹ ደግሞ ፊት ለፊት መጡ ማለት ነው። ቁጭ አሉ ቀጥታ ማለት ነው። ምክንያቱም አንደኛ ጊዜ አክሳሪ ነው፣ ሁለተኛ ጉልበት አክሳሪ ነው፣ ሶስተኛ ለስራ ያለው ቦታ ሰነፍ መሆኑ በራሱ ያስጠይቃል ነው እንዳለ። ኃጢአት ወደዚህ ዓለም የገባው በስንፍና ምክንያት ስለሆነ ሰነፎች ባለመስራታቸው ለኃጢአት ምክንያት ይሆናሉ። ሔዋን ባለመስራት ምክንያት ይህን የዚህ ዓለም መዘዝ መጥቷል። ስለዚህ ታዲያ የማይሰራ ሰው እንደገና ሌላ ምንም ሊፈጠር ይችላል። ወደ ስርቆት መሄዱ አይቀር፣ ወደ ማጭበርበሩ፣ ወደ ተንኮሉ መሄዱ አይቀር እና ይህን ብሎ የሚከለክለው በራሱ እጅ ስራ ደክሞ መኖር ሲችል ነው ሰው የሚከለከለው። ሌላኛው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያውም ባለጸጋ ነው አይጸድቅም ያለ እንጂ ድሃ አይደለም የሚል መጽሐፍ ቅዱሳዊ ጥቅስ ለማምጣት የሚሞክሩ ሊኖሩ ይችላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንድ ጠያቂ አካል ጋር ያደረገው ቃለ ምልልስ በማቴዎስ ወንጌል እናውቃለን። ማቴዎስ 18 የዘላለም ህይወት ወርሰን ምን ላድርግ? ጥሩ ጥያቄ ነው። እንዲህ ሲል ጌታ ምን አለ? ትእዛዛቱን ፈጽም አለ። ትእዛዛቱንም ዘረዘረ ከአስሩ ቃላት፣ አታመንዝር፣ እናትና አባትን አክብር፣ ወዘተ። ይህ ሰው ምን አለ? እኔማ ከሕፃንነቴ ጀምሬ ጠብቅ ያለው አለ። እንግዲህ ከመልካም ቤተሰብ የተወለደ ቢሆን ነው ጥሩ አሁን ክርስቶስ በቃ በጎ አድርጋል ሂደላሉ። ምን አለ? ሌላ ጥያቄ ያቀረበለት ፍጹም ልትሆን ከወደድካል ሌላ። አሁን እንግዲህ ድህነት የሚያጸድቅ ነው መጣ እዚህጋ። ፍጹም ልትሆን ከወደድክ ያለህን ሽጠህ ተከተለኛል። ያለህን ሽጠህ ሲል አሁን ቀጥታ ሰውየ ፍጹም ህጉን ከፈጸመ በዚህ ዓለም መኖር በቂው ነበረ። ሀብቱን ይዞ በጎን ሰርቶ መዳን ይችላል። ግን የዚህን ሰው ወደ ላይ የማደግ ህሊናውን ክርስቶስ ፈተነው። ምን አለ ፍጹም ልትሆን ከወደድክ ያለህን ሽጠህ፣ በቃ አንድ ትቀራችህ አለ። አንድ ሰው ምንድን ነው ያለህን ሽጠህ እኔ ልትከተል ከቻልክ ትችላለህ፣ ነው ከባድ ጥያቄ ነው። ከዛ ሰው ምን አላዘነ ይለን። ምክንያቱም ሀብቱን ትቶ መሄድ አልቻለም። ለምን? ድህነትን በፈቃድ መቀበል የሚያሸ ሰው ነው ጥያቄው። ይሄ ለምንኩስና ለሚሻ ሰው የቀረበ ጥያቄ ነው እንጂ ባለም በትዳር ልኖር ብሎ ለሚያስብ የቀረበ ጥያቄ አይደለም። ማስተዋል ያለብን ምክንያቱም ሁሉን ሸጠ ተከተለ ማለት በዚህ ዓለም አትኑር ነው። በቃ ክርስቶስን በሚያሻው ክርስቶስን በሚከተል ህሊና ውስጥ ወይም በዓለም ያለው የሚከተል ቢሆንም እንኳ ሁሉ ለመናውን ሰጥቶ ልከተል ብሎ ለሚያስብ ሰው ነው የሚነገረው ይሄ እንጂ አሁን እዚህ ትዳር ይዞ ቤት ይዞ ያለን ሰው ልድን ከፈለክ ይህን ቤትህን ሸጥ አይባልም የለም። ምክንያቱም በዚሁ በሕገ ጋብቻ ኑሮ ክርስቶስን ማግኘት የሚችል መሆኑ ይታወቃል። እዚህ ጋር ግን አንድ የተቀረች ማለት ፍጹም ልትሆን ከወደድግ ነው። ፍጹም ማለት ክርስቲያናዊ ፍጹምነት የሚገኝበትና ክርስቲያን ሆኖ መኖር በጣም የተለያዩ ናቸው። ክርስቲያናዊ ፍጹምነት ማለት ራስን መተው ነው። ስለ ራስ የሚሆን ምንም አይነት ጉዳይ ላይኖር ይችላል ማለት ነው። ስለዛ የምትከላከሉ መከላከል የለም። ስለ ራስ የምታስበው አሰብም አይኖርም። ሁሉ መላህን አካል ትሰጣለ ማለት ነው። ይህን አባቶች መላቀቅ ብለው ይጠሩታል። መላቀቅ ማለት ከዚህ ዓለም ብቻ ለ ነው፣ ከራስም ነው የምትላቀቀው። ይህ ፍጹምነት ነው። ስለዚህ ይህን ፍጹምነት የሚሻ ከሆነ ጥያቄው ቀረበለት። ግን ወደቀ፣ ምን አዘነ፣ ይ ሁሉ ሀብት ሽጬ እንዴት ብዬ ለድሃ ሰተ አለ። በዚህ ሰዓት ነው አይ፣ ሀብታም ገንዘቡን ሰጥቶ ጽደቅ ቢሉት መጽደቅ አይችልም። ስለዚህ ታዲያ ቤተክርስቲያናችን ይህን ሀሳብ ምናመጣች፣ ልጆቿ ሰርተው ግን ለድሃ እየሰጡ እንዲጸድቁ አደረገች ማለት ነው እንጂ ሀብታም አትሆኑ፣ አላለችም። ካልሆኑማ፣ መስጠት አይችሉም። ስለዚህ ቤተክርስቲያን ላይ ስጡ የሚለው ትምህርት በራሱ እኮ ያለን እንድንሆን የሚያሳይ ነው። ከሌለን ልንሰጥ አንችልም። ስለዚህ እንድንመፀውት የሚናገረው የመጽሐፍ ቅዱስ ክፍል በሙሉ እንዲኖረን የሚያስተምር ነው። ከሌለን አንመጸውትም። እንድንዘክር ከተማር ለመዘከር ያለን መሆን ያስፈልጋል። ያለን ለመሆን ደግሞ መስራት ያስፈልጋል። ለመስራት ደግሞ ስንፍናን ማስወገድ ያስፈልጋል። ስለዚህ ሰነፍሰ አይሰራም፣ ካልሰራ አያገኝም፣ ካላገኘ አይሰጥም፣ ካልሰጠ አይጸድቅም። ይሄ ነው ስለዚህ ሰነፍ ሆኖ ድሃ ሆኖ ከተገኘ የሰው መጽደቅ አይችልም። ለዛ ነው መጽሐፍ ቅዱሳዊ ነው ስንል ዝም ብለን አይደለም ማለት ነው። ጥሩ ማብራሪያና ጥሩ ገለጻ ነው የሰጡን።